ገባሽ። እንደዚህ አይነት ነገር ላይ ሆኜ ወደኋላ ኋላ ተመልሰን እንደገና ለምን አትታዩም? ለምን አትታረቁም? ምን ላይ ነው ያለሽ ውብቲ? እኔ ይደብረኛል እንጂ ደስ አይለኝም። አንዳንድ ምን አይነት ሁኔታ ውስጥ አልፌ እዚህ ደረጃ ላይ እንደደረስኩኝ እኔ ስለማቅ ማለት ነው። ገባሽ። እና አሁን ያንን ነገር አንስተሽ እንደዚህ አርጊ፣ እንደዚህ ብትይ አንቺ ራስሽን ከማድረግ ውጭ ምንም ተትርፊ ነገር የለም። አንዳንዴ ኮ ፈጣሪ ይቅር ማለት እኮ በቃ ለብዙ ነገር ጥሩ ነው ገባሽ። አሁን አሁን ከአንዳንድ ሰዎች ደግሞ ትምህርት መውሰድ አለብሽ። እኔ አሁን ከአንቺ በደንብ በብዙ ነገር፣ በትዳር በምናምን ጉዳይ እኔ ትንሽ ልምዱ አለኝ እና ከባሊ ጋር ብዙ ጊዜ እንዲ አይነት ነገሮች ይፈጠራል። በቃ እንዲ ትጋጫለሽ ምንት ያለሽ፣ ግን ይቅር መባባል ከሌለ ጥሩ አይመጣም። ይሄንን ነገር ደግሞ አንቺ በውስጥሽ በቃ ያለውን ነገር ትውት ታድርገሽ ይቅር ማለት አለብሽ። ብዙ ነገር የድሮን ጥሩ ነገርን ነው ማስታወስ። አንዳንዴ ኮ እኛን የሚጎዳን ምን መሰለሽ መጥፎ መጥፎ። ሰላም አሌኩም ረህመቱላሂ ወበረካቱ ውድ ቤተሰቦች፣ ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ ጥፍስ ዝትረፍረፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡ ነው። እንግዲህ ሩቴ ዛሬ በሌላ ቤት መታለች ማለት ነው። የምጣችበትን ጉዳይ ከአብረሽ ጋር ከአሁን ወዲህ በሰላም ተለያይተናል። በሰላም ልጃችንን ማሳደግ አለብን፣ ግዴታም አለብን እንግዲህ እያለች ነው። ሩታ ወደ አብረሽ መመለስ የለብኝም እያለች ነው ልጅታናት የገረመችኝ ማለት ነው። እኔ የበፊት ያሳለፋችሁት የመስት እንደዚህ ያላችሁት ትዝታውን ምናምን እንዴ አንድ ሰው ነው እንደ የበፊት የሚያስታውሰው ነገር የሚያየው ማለት ነው። አብረሽስ መቼ ያስታወሰው ብዙ ነገር አሳልፎ ያለው ለትዳሪ ዳሪ ዋጋ ከፍዬበታለሁ ብሎ መቼ ያሰበ። ሩታ ብቻ ናት እንደ የምታስበው። በነገራችን ላይ በጣም ነው እኮ የሚገርሙኝ ማለት ነው። ብዙዎቹ ደግሞ ጥያቄ የሆንባችሁ ነገር ልንገራችሁ ዛሬ ማለት ነው፣ ላፍርጠው እኔ ማለት ነው። እንግዲህ የመጣ ነገር ይምጣና ማለት ነው። ብዙችሁ ሩታ አልወለደችም፣ ሩታ የትናት ሆስፒታል ናት ወይ እያላችሁ ነው። ሩታ ወልዳለች፣ በሰላም ተገላግላለች። እኛ ከሰማን ቆይተዋል። በዚሁ አጋጣሚ ማለት ነው ለእውነት ነገር ቆመው አንዳንዶች ማለት ነው ብዙ ዩቱበሮች እያየው ነው ማለት ነው የሆነ ነገር ይሆንብኛል፣ ዩቱቤን ዩቱቤን ይደለትብኛል፣ እና ፍራቻ ይዟችሁ ወይም ደግሞ ለምን መጀመሪያ ሩታ እንደዚህ ሆናችሁ ብላችሁ ለምን አትናገሩ ለምንድን ነው የምትፈሩት? ሀቅ ነገር ሀቅ ነው። እውነቴ ነው የምላችሁ ሰው አይጎዳችሁም፣ አላህ አልጎዳችሁ በስተቀር ማለት ነው። እና የሩታ የእህቶች ሩታ በሰላም ተገላግላለች፣ በሰላም ወልዳለች። ይፋ ያልተደረገበት ነገር ደግሞ የራሳቸው የሆነ ምክንያት አላቸው። ብዙችሁ ራሱ ሩታ ዛሬ ይመታለች፣ ትናንትና ወልዳለች ስትሉ፣ አኪም ቤት ገብታለች ነበረ ስትሉ እያላችሁ ነበረ። ኤ ቪዲዮን ማ ልንገራችሁ እና የተጠራቀመ ቪዲዮ ነው የሚለቀቅላችሁ ማለት ነው። አንድ ቤት እውነቴ ነው የምላችሁ እኔ በፊት ልክ እንደናንተው ማለት ነው፣ ሩታ ለምንድነው በየቤቱ የምትዞረው? በየቤቱ ቪዲዮ ለምንድነው የሚሰሩት? አብረሽና ሩታ ራሳቸው ማደግ ሳይችሉን ነበርኩ። ለካ ሌላ ሌላ መዘዝ አለው፣ እውነት ሌላ ጥቅም አለው። ማንኛውም ሰው ያለ ጥቅም አይንቀሳቀስም አይደል? የሆነ የራሳቸው የሆነ ገቢ ስላላቸው እነሱ ራሱ እንደዛ እየዞረ ነው የሚሰሩት ማለት ነው። ሰውን የሚያሳድጉት ማለት ነው። በነገራችን ላይ አብረሽና ሩታ ታውቃላችሁ፣ ሰውን ማሳደግ ይወዳሉ ማለት ነው። ራሳቸውን ዝቅ እያደረጉ ራሳቸውን እየተረገጡ ሰውን ማሳደግ ይወዳሉ ማለት ነው። እና በዚሁ አጋጣሚ ይሄንን ነገር ሊጠቀሙ ይችላሉ ማለት ነው። ብዙ ነገር የምታውቋላችሁ ስለ አብረሽ ስለ ሩታ ሩታ ካሜራማን ዋማን እንደሆነ ሁለት ሶስት ካሜራ ማን እንዳለ ካሜራማኖ ልጆች ደግሞ ሚስጥር እያወጡ ደግሞ ካሜራማን በየጊዜ እንደተቀያየረ ብዙ የምታውቁ ልጆች አላችሁ ማለት ነው። ያንን ነገር መናገር አትፈልጉም። ለምን እንደማትፈልጉ አላውቅም። አብርሽና ሩታ ገደል እንዲገቡ ለምን እንደምትፈልጉ እኔ ሊገባኝ አልቻለም። እውነቴ ነገር እውነት እውነት ናት። የመጣ ነገር ይምጣ። እኔ አልፈራም። እውነቴ ነው። ሙላችሁ እና ብዙዋችሁ ሩታ አልወለደችም ወይ ለምን ለምን እያላችሁ ነው። እዚህ ጋር ይፋ ያልተደረገበት ነገር አብዛኛው አብዛኛው ህዝብ ከሩታ ጎን ነው። ሩታ እና ወልዳ ማየትና መሳቅ መደሰት፣ ያው በተለይ ደግሞ ቲክቶ ሰፈር ታውቃላችሁ። ስለ ሩታ አንድ ነገር ከተባለ ደስታ በደስታ ስለሆኑ የሩታ እህቶች ደስታ አያምርባቸውም፣ ሀዘን ነው እንጂ። ሩታ ስታዘን፣ ሩታ ስታለቅስ፣ ሩታ እንባዋን ስታነባ ያንን ያንን ነገር ነው የሚመጣላቸው ማለት ነው። በየቀኑ የቪዲዮ የሚመጣው ቪዲዮ እባካችሁ፣ ባካችሁ እህቶቼ እራሳችሁ በቃ ከዛሬ ጀምሮ ራሳችሁን ጠብቁ። እውነቴን ነው የምላችሁ፣ ብዙም ለሚመጣ ቪዲዮ አትጓጉ። እኔ ጠዋትም ተናግሬ ያለው በደንብ አድርጌ ማለት ነው፣ የሚመጣው ቪዲዮ የተጠራቀመ ቪዲዮ ነው ማለት ነው። አንዳንዶቻችሁ፣ ብዙዎቹ ሞኝና የዋህ አላችሁ ማለት ነው። በተለይ የዋህ የሆናችሁ እህቶች ያላችሁ ማለት ነው። እናንተ ስታስቡት ማለት ነው፣ እህቶቼ እና አብርሽም ሆነ ሩታ ማንኛውም ዩቱበር በየቀንቀኑ እየወጣው ማለት ነው ቪዲዮ ይሰራል ብላችሁ ታስባላችሁ። እውነቴ ነው የምላችሁ በቀን ቢያንስ አራት አምስት ቪዲዮ ነው የሚሰሩት ማለት ነው። ያንን አምስት ቪዲዮ ወይም ደግሞ አራት ስድስት የሚሰሩበት ቪዲዮ አይዲያውን አንድ ቀን አስቦበት አንቺ እንደዚህ ትያለሽ፣ እኔ እንደዚህ ትያለሽ ተብሎ የሚሰራ ቪዲዮ ነው የሚመጣላችሁ ማለት ነው። ብዙ ስለ ዩቱብ የማታውቁ አላችሁ። ዩቱብ ማለት የተጋጋ ነገር በቃ ግርግር ያለበት ነገር ስለሚወድ እነሱ ደግሞ ያንን ነገር ነው የሚፈልጉት ማለት ነው። ሲቀጥል ደግሞ አንድ ነገር ልንገራችሁ። እኔ ሁሉም ነገር ማውጣት እችላለሁ። አንዳንድ ምን አለ መሰላችሁ የሆነ ወደ ኋላ የምትሉት ነገር፣ ለሰው ብላችሁ ለሰው የምታዝኑት ነገር አለው ማለት ነው። ያንን ነገር ብዙ ሰው የሚያውቀው ነገር አለማውራት፣ አለማውጣት ይፈልጋል። ግን አንዳንዱ አሉ እውነት እውነት ነገር ተናግረን ይሄንን ነገር እኮ እውነት ነው፣ ለምን ይሄንን ነገር አይደረግም ስትባሉ እኛን እንደ ጥላቻ ወይም ደግሞ እንደ ክፋት እንደ ምቀኛ የሆነ ነገር የምታዩን አላችሁ ማለት ነው። በዚህ አጋጣሚ እንዳታዩን ማለት ነው። ተናገሩ፣ አውሩ፣ በቃ የመጣ ነገር ይምጣ። ቃቃላስ ሪቮቭ ቢደረግ ነው፣ ዩቱባችሁ፣ ዩቱባችሁ ቢዘጋ ነው፣ ሌላ ነገር የሚመጣ ነገር የለም እንዴ? ዩቱብ እኮ የሰው ነፍስ አይደለም። የሰው ነፍስ ምንም ምንም አይደለም። በቃ ዩቱብ ይሄድ ዩቱብ ይመጣል፣ ማለት ነው። ብዙዎች አላችሁ የምታሽቃብጡ ማለት ነው። እውነት ነው ምላችሁ። ሩታ እንደወለደች እያወቃችሁ ማለት ነው። ሩታ አልወለደችም፣ ሩታ እንደዚህ ናት፣ ውሸታችሁ ነው። አትሳደቡ። እኔ የሰፈር ልጅ ነኝ፣ እኔ የጎረቤት ልጅ ነኝ፣ እኔ ደው እያለሁ እኔ አጣርቻለሁ የምትሉ በጣም ነው የምታሳፍሩት ማለት ነው። ለምን ለምንድን ነው እንደዚህ የምደባብቁት ማለት ነው ምን ችግር አለ የሩታ ሁቶች ቢደሰቱስ ብንስቅስ ብናቅስ እንዲ ሁሉ ነገራቸው አይደለም ሚዲያ ላይ አብርሽና ሩታ ማለት ነው ምን የተደበቀ ነገር አለ በአብርሽና በሩታ ምንም ነገር የለም ስለዚህ እነሱ ሌላ ሌላ አይዲያ እንዲለቁ ነው የምትፈልጉት እናንተ በዚሁ አጋጣሚ ገና የሰርግ ፈቶ ይለቃቅላችኋል ማለት ነው ጠብቁ እውነቴ ነው ምላችሁ ምክንያቱም ያለ ፕሮግራም እንደፈለጉ ስለሚለቁ ማለት ነው ተመልካች ይህንን ቪዲዮ ይጠብቃል ስለሚጠብቀው እንልቀቅ ብለው ስለማያስቡ፣ በተለይ ሞር አብርሽ እንደፈለገ እንዳሸው ስለሚለቅ ማለት ነው። ያንን ነገር ደግሞ አምናችሁ እንዳትቀበሉ። ከምሪ ነው በቃ ይበቃናል። እውነቴ ነው የምላችሁ፣ ይብቃችሁ፣ አታልቅሱ፣ አትዘኑ። ትናንትና ራሱ እኔ የሆነች ልጆታ በጣም ታማ ሆስፒታል ገብታ እያለቀሰች ምናምን እኔ ቲክቶክ ሰፈር ሳየው ማለት ነው። እውነቴን ነው የምላችሁ ጆሮዬን ይዤ ነው የወጣሁት ማለት ነው። ምንድን ነው እናንተ ላይ ቶበሮች ይህንን አክል መፍራት፣ ይህንን አክል መስጋት? እንዲህ ሰው ያኖራችኋል? ሰው እኮ አያኖራችሁም፣ አላህ ነው የሚያኖራችሁ አይደል? እስከ መቼ ፈርታችሁ ልትኖሩ ነው? እነሱስ መቼ ክብር ሰጡ ማለት ነው? እነሱ ክብር ሲሰጡ እኮ ነው ሎዴን ሲያከብሩ እኮ ነው ውሸትን ሳይ ይጨምሩ ቢመጡ ነበር እኮ እኛም ወደኋላ የምንለው ማለት ነው። ይሄው አራት ወር፣ አምስት ወር ሆነና የውሸትን ነገር አምነን ተቀብለን ጨጓራችን እየተላጠ የምንቀበለው ማለት ነው። ለምንድን ነው? እውነቴን ነው የምላቸው፣ እኔ ከአሁን ወዲያ አልፈራም። የመጣ ነገር ይምጣ። ያጭ እውነቱን ተናገሩ መሞት ይሻላል ይላል የአገሬ ሰው ማለት ነው። እና እንደዛ ሳይሆን እውነቱ ተናግሮ የመሸበት ብያድሩ ይሻላል አለ። ላይ ላይ የምንሆንሽ ነው ራሰ ሸንጫና እርግር ሽያዥ ማለት ነው። ስለዚህ ማለት ነው የኔ ውድ ቤተሰቦች፣ ከአሁን ወዲህ ለማንም አትጨናቁ፣ ለራሳችሁ ተጨናቁ፣ ለራሳችሁ ቦታ ስጡ። እውነት ነው ሙላችሁ። እንደው አንዳንድ ከዩቱብ ራሱ ራቁ ማለት ነው። እውነት በጣም የዋህ የዋህ ምስኪን ምስኪን የምታሳዝኑ አላችሁ። የመጣ ነገር ሁሉም አሚን ሆነ፣ ትክክል ነው ብላችሁ የምትቀበሉ ሰዎች አላችሁ ማለት ነው። እኛ ማለት እውነቴ ነው የምላችሁ፣ ከሄደ ቆሻሻ አይጨምሩንም። እንደውም ቆሻሻ እኮ ቦታ ይሰጠዋል አይደል? ይሸታል ይሄነ ነገር ያስጠላል ይደብራል ተብሎ እንኳን ቦታ ይሰጠዋል። እናጸደዋለን ከቤት ደግሞ አንስተን ወደ ውጭ እንወስደዋለን። እነሱ ማለት ለእኛ ምንም አይነት ክብር የላቸውም። ከምንም ቆጥረው አያዩንም ማለት ነው። እስከዛ እስከሆነ ድረስ ለእነሱ መሸፋፈን ምን አመጣ? እነሱ የሰማችሁትን መናገር የአንተና ያያችሁትን ማውራት በቃ ብቻ። ወይም እነሱ መጥተው ዝሙት ነገር ሲሰሩ የሆነ ነገር ሲሰሩ ዋይ ዋይ ዋይ ዋይ ማለቱ፣ ለእነሱ ግን በህይወታቸው የሚያስደስታቸው ነገር ጥሩ ነገር የሆነ እነሱ ሲደብቁ፣ እናንተም ተመልሳችሁ የምትደብቁት ነገር በጣም ነው ያናደኝ ማለት ነው። እና ምን ለማለት ፈልጌ ነው የኔ ውድ ቤተሰቦቼ